የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ በመድረኩ እንዳሉት በቀደምት ጊዜያት ለመላው አፍሪካ ሀገራት የስልጣኔ ተምሳሌት የነበረችና በጦርነት ወቅትም ለኮሪያ እና ሌሎች የአፍሪካ ሀገራት የምታግዝ ሌሎች ነጻ ያወጡበትን ቀን ሲያከብሩ ኢትዮጵያ ግን የድል ቀኗን የምታከብር ታላቅ ሀገር ናት። ስትራቴጂያዊ አቅማችን የሚመዘነው ከምንም በላይ በሰራነው ልማትና ባስመዘገብነው ድል በመሆኑ የውስጥና የውጭ ጠላትን በመመከት ያሉ ጸጋዎችን በመጠቀም የኢትዮጵያን ከፍታ እናረጋግጣለን ብለዋል። የጂኦ ስትራቴጂ አቅማችን ከምንም በላይ ስትራቴጂክ የሆነ የውስጥ ብቃታችን ምለካው ምገለጸው የምመዘነው እንደ ሀገር በምናስመዘግባቸው የልማት ትልሞች ወይም ስኬቶች ነው። የልማት ትልሞች ዘላቅነት ቀጣይነትና ለሁሉ ተደራሽ የሆኑ ስኬቶችን በየጊዜው እያስመዘገበ የሚሄድ ሀገር ሀያል ሀገር ነው። የስትራቴጂክ ቁመናው ከፍ ያለ ነው። ለዚህም ነው ትላልቅ ፕሮጀክቶች፣ አጀንዳዎች ህዝባችንን አስተባብረን በስኬት እየተጓዘን የመጣ ነው። የሀሳብ ኩስምና ከነበረበት ሰርቶ የሚያሰራ መሪ በመኖሩ ትልልቅ ፕሮጀክቶች መጀመራቸው እንኳን ሳይታወቅ የሚጠናቀቁበት ጊዜ ላይ እንደምንገኝ ገልጸዋል። የጂኦ ስትራቴጂ ኩስምና ምንጩ ነጠላ ትርክቶች ናቸው ያሉት ርዕሰ መስተዳድሩ እርስ በእርስ በመባላት ሀያል መሆን ሲገባን ትንሽ እንድንሆን የተሰራብን ሴራ ሊቆም ይገባልን ብለዋል። ሀገራችን ኢትዮጵያ በእኛ ያጣችውን ወደብ። በእኛ ድክመት ያጣነው ተጽዕኖ ፈጣሪነት በተለይም የጂኦ ስትራቴጂ ክስመና ምንጩ የነጠላ ትርክት ወይም ሴራ፣ የውሸት ሴራ በእጅጉ እኛን አለያይቶ አንድ የሆንን እኛን በትኖን አንዳችን የአንዳችን ልማት ለውጥ የእኔ ነው ብሎ የሚቀበል ሳይሆን እርስ በርስ እንዳንግባባ እንድንባላ በግል ታጥረን፣ በብሔር ታጥረን፣ በሃይማኖት ታጥረን ኃያል መሆን ሲገባን ትንሽ እንድንሆን የተሰራብን ሴራ ሊያቆም ይገባናል ለኩስምና ካበቁን ፈተናዎች ውስጥ ከነጠላ ትርክቶች በተጨማሪ በመዋቅሮች መዳከም የኢኮኖሚ ድቀትና የመሳሰሉት ምክንያቶች በመሆናቸው ሁለንተናዊ ሪፎርም በማድረግ ተቋማትን የማጠናከር ስራ መሰራቱን ገልጸዋል ከስልጠናው ማግስት የፖሊስ አባሉ ቁመናውን በማደስ ሰላም ወዳዱ ማህበረሰብ በመጠቀም አካባቢውን ከወንጀል ስጋት ነጻ ማድረግ ይገባልም ብለዋል የእናንተ ጀግንነት ባላችሁበት በተለይ የፖሊስ መኮንኖች ሌሎች ተከታዮቻችሁን ይዛችሁ የምትመሩት መዋቅር ከወንጀል ስጋት ነፃ ሆኖ ከወንጀል ድርጊት ነፃ ሆኖ የኮሚኒቲ ማህበረሰብ አቀፍ የፖሊስ ስራዎቻችሁ ህዝብን አስተባብራችሁ 24 ሰዓት ሰው ነፃ ሆኖ የሚንቀሳቀስበት ቀጠና ፈጥራችሁ የስንት ቀበሌ ነፃ ሆነ ስንት ወረዳ ነፃ የሆነው የሚል ሪፖርት አቅርባችሁ ምርጫው በሰላማዊ መንገድ የልማት ስራዎቻችን በሰላማዊ መንገድ የጀመረው የብልጽግና ጉዞ በሰላማዊ መንገድ የምናስቀጥል ሆነን ከተገኘን የዛን ዳግማዊ የአድዋ አርበኞች ትሆናላችሁ። የክልሉን ፖሊስ ኮሚሽን ኮሚሽነር ፍስሐ ጋረደው በበኩላቸው ኢትዮጵያ በምታደርገው የልማት ጉዞ ተጨባጭ ለውጦች በመምጣታቸው ካለችበት ከፍታ ለማደናቀፍ የሚጥሩ ኃይሎችን በፖሊስ አባሉ መመከት የሚቻል መሆኑን አስታውቀዋል። ኢትዮጵያ በምን አይነት ከፍታ ውስጥ እየተጓዘች እንደሆነ ጠላቶቿ ደግሞ ለዚህ ከፍታዋ ምን ያህል እንቅፋት እያዘጋጁ እንደሆነ አውቀን በየ አካባቢያችን ለተሰጠን ተልዕኮ የምንዘጋጅበት ኢትዮጵያ በምን አይነት ከፍታ ውስጥ እየተጓዘች እንደሆነ ጠላቶቿ ደግሞ ለዚህ ከፍታዋ ምን ያህል እንቅፋት እያዘጋጁ እንደሆነ አውቀን በየ አካባቢያችን ለተሰጠን ተልዕኮ የምንዘጋጅበት አዲስ ምዕራፍ ይሆናል